ኢትዮጵያ ድንቅና ውብ የሆኑ ብዙ ባህላዊ እሴቶች ያለን ህዝቦች ነን። ውብ የሆነ እሴቶች ያለን ህዝቦች ነን። ጥበብና ውበት አይለያዩም። ለጥበብ ስራ መነሻ ውበትን አጉልቶ ማሳየት እና ውበት ራሱ ለጥበብ ከፍተኛ ለዘርፉ ስኬት የሚያበረክት እንደመሆኑ መጠን በዚህ ዓመት ከዚህ በፊትም የተለያዩ አገራዊ አጀንዳዎች ላይ የሀገራችን የጥበብ ባለሙያዎች በሁሉም ዘርፎች በተጀመሩ ልማት ስራዎች ከፍተኛ ሚና ሲጫወቱ ነበር። በዚህ ዓመት ደግሞ ለየት ባለ መንገድ የአረንጓዴ ልማት አሻራ ስራችን ቀጥታ ከጥበብ ጋር አገናኝተን በቀላሉ ህዝባችን ከዳር እስከ ዳር የማንቀሳቀስ የማስተማር ማስተላለፍ የፈለግነውን መልእክት በቀላሉ ህዝቡ ጋር ለማድረስ ከፍተኛና አይነተኛ ሚና ስላለው የአረንጓዴ አሻራ አስተባባሪ ኮሚቴ አቢ ኮሚቴ አባል በመሆንም በጋራ ሲሰራ ቆይተዋል። ብዙ የጥበብ ባለሙያዎችም ተሳትፈዋል። አረንጓዴ አሻራ እንዴት ለጥበብ ባለሙያዎች እንዴት ህዝቡ ጋር በቀላሉ ማድረስ እንደሚችሉ ትላንትና በመክፈቻው ላይ ዘመናዊ ዳንስን ከችግኝ ተከላ ጋር በማገናኘት በጣም የሚገርም ትዕይንት ነው ሲቀርብ የነበረው። ዛሬም እያቀረብን ያለ ነው። የችግኝ ተከላ ሙዚቃ ኮንሰርት ነው እያደረግን ያለ ነው። እዚህ እኛ ጋር የሚደረግ ሳይሆን ይሄ ንቅናቄ ማስጀመሪያ ነው የሚሆነው። በአገራችን በሁሉም አካባቢዎች ባሉ በየቋንቋቸው፣ በየባህላቸው፣ በየእሴታቸው ሰው ወጥቶ ችግኝን እንዲተክል ራሳቸው ኪነ ጥበብ ባለሙያዎች ሞዴል ሆኖ ችግኝ እንዲተክሉ፣ ቤተሰቦቻቸው እንዲተክሉ ከዛ ባለፈ ሌላው እንዲተክል ደግሞ በሚሰሯቸው በፊልሞቻቸው፣ በሙዚቃዎቻቸው፣ በሚጽፏቸው ጽሁፎች ላይ ህዝብን በማስተማር የህዝብን ንቃተ ህሊና በማሳደግ ለመጪው ትውልድ ውብና ጽዱ የሆነች አረንጓዴ የሆነች አገር ማበልጸግ ላይ ኪነት ከፍተኛ ኪነ ጥበብ ከፍተኛ ሚና ስላለው በዚህ ደረጃ የአገር አቀፍ ንቅናቄ ያስጀምረናል። በእኛ ደረጃ የሚቆም ሳይሆን እስከ ታችኛው እስከ ወረዳ ድረስ የዚህ ንቅናቄ የዚህ ታሪካዊ ንቅናቄ ለትውልድ አሳልፈን ለምናርፈው አሻራ የጥበብ ባለሙያዎች ራሳቸው በመትከልም፣ ህዝቡንም በማስተማር በማነሳሳት ከፍተኛ ሚና እንዲወጡ ለማድረግ ነው። ሁላችሁም እንደምታውቁት ከቅርብ ጊዜም ጀምሮ ከኪነ ጥበብ ባለሙያዎችም ጋር በቅርበት በተለያዩ አገራዊ ጉዳዮች ላይ የጋራ ምክክርም አድርገናል። ከሃምሳ አራት ሺ በላይ ከመላ አገሪቱ ከተወጣጡ ጥበብ ባለሙያዎች ጋር የጋራ መግባባት ፈጥረናል። ምንም ልዩነት ሳይኖራቸው ኢትዮጵያን ከፍታ በሚያሳድጉ አገራዊ ጉዳዮች ላይ፣ ኢትዮጵያን በሚያበለጽጉ ጉዳዮች ላይ በጋራ መቆም እንዳለባቸው የተግባባን ስለሆነ ኢትዮጵያን አረንጓዴ ማረግ ደግሞ ፖለቲካም አይደለም፣ ሃይማኖትም አይደለም፣ የልዩነት መነሻም አይደለም። ኢትዮጵያን ከፍ የሚያደርግ ስለሆነ ሁሉም የኪነ ጥበብ ባለሙያዎች በዚህ መስክ ተሳትፎ ካቀድ ነው በላይ ሰባት ነጥብ አምስት ቢሊዮን ችግኝ ለመትከል ነው የታቀደው። ከታቀደው በላይ እንድናሳካ ሁሉም ሚናቸውን እንዲወጡ በዚህ አጋጣሚ ለጥበብ ቤተሰብ ጥሪም አቀርባለሁ። ወደ ባህል እሴትም ብንመጣ በገጠሪቱ አካባቢ ችግኝ ማንከባከብ ችግኝ መትከል እንደ ባህል ነው የሚቆጠረው። አንድ አርሶ አደር ችግኝ መትከል ችግኝ ከመቆረጡ በፊት ሌላ ተክሎ እሱን አንከባክቦ ደግሞ የሚያደርጉበት እሴትም ስላለ ደን የማንከባከብ ልምድ ያለበትም እሴቶች ስላሉ እነዚህን ጠቃሚ ሴቶችን በደንብ እያጎላን ህዝባችን እያስተማር ሁላችንም ተንቀሳቅሰን ያቀድነውን ግብ እንድናሳካ የበለጠ መስራትም እንዳለብን አሁን ያስጀመርነው ንቅናቄም ላይ በጣም ደስተኞች ነን። ደስተኞች ናቸው የጥበብ ባለሙያዎች። በዚህ ዓመት እንደተደረገው አይነት በተደራጀ መንገድ ፊልሙ አልቀረ፣ ሙዚቃ አልቀረ፣ ዳንስ አልቀረ ስለዚህ በጣም ጥበብ ባለሙያዎች እየተሳተፉት ነው። በተለይ በፌዴራል በኩል በእኛ ደረጃ ያሉት እስከ ታችኛው ደግሞ ወጥቶ ነው እስከ ወረዳም ጭምር በየቋንቋቸው እንዲሳተፉ እኛም ጥሪ እያቀረብን ነው። ኪነ ጥበብ ባለሙያዎችም አገራዊ ጉዳዮች ላይ በነቂስ ለመሳተፍ ባደረግነው ውይይትም ቃል የገቡ ስለሆነ ጥሩ ምቹ ሁኔታ አለ የሚለውን ለማንሳት ነው። በተለይም ደግሞ ያው እርስዎ ባህልና ስፖርት ሚኒስትር እንደመሆነው መጠን ኢትዮጵያ ብዝሃ ባህል ነች። በዓለም አቀፍ ደረጃ በወካይ ቅርስነት ካስመዘገበቻቸው ሀብቶቿ፣ ቅርሶቿ መካከል የተፈጥሮ ሀብቶቿ ሊጠቀሱ የሚችሉ ናቸው። በጌዲዮ ብንሄድ የጌዲዮ የተፈጥሮ ጥብቅ የጥምር ደን እንዲሁም ደግሞ ትክል ድንጋዮችን ጨምሮ በዓለም አቀፍ ደረጃ በቅርስነት ኢትዮጵያ ካስመዘገበቻቸው ውስጥ ይጠቀሳል። በሌሎችም የኢትዮጵያ አካባቢዎች ያሉ የተፈጥሮ መስህቦች ከአረንጓዴ ልማት ጋር የተሳሰሩ ናቸው። አረንጓዴ መሆናቸው አንደኛው መነሻ ሆኖ ነው እንግዲህ በዓለም አቀፍ ደረጃ እንዲመዘገቡ ያስቻለው እና ኪነ ጥበብን በመጠቀም እንዲህ አይነት ባህሎች በሌሎችም አካባቢዎች በመላ ሀገሪቱ እንዲሰፉ ልምድ እንዲሆን ባህል እንዲሆን በዘላቂነት ምን ታስበዋል? እኛ ኪነ ጥበብን ለምንፈልገው አገራዊ ብልጽግና እውን ለማድረግ አቅደን ነው እየሰራን ያለ ነው። ትላልቅ አገራዊ ጉዳዮች ላይ ጥበቡ ባለቤት ሆኖ የአጀንዳ ባለቤት ሆኖ ከሌላው ህዝብ ቀድሞ ህዝብን ማስተማር ላይ ሚናቸውን ከመወጣት አንጻር እየተሞካከሩ ያሉ ስራዎች አሉ። በአረንጓዴ አሻራም ቢሆን ህዝቡ ችግኝ እንዲተክል በተለያዩ ቋንቋዎች የተዘፈኑ ዘፈኖች አሉ፣ የተጻፉ ጽሁፎች አሉ። ስለዚህ የተለያዩ የጥበብ ስራዎች ፊልምም፣ አጫጭር ቲያትር ድራማዎችንም በመስራት ሙዚቃን በመስራት በየአካባቢ በየቋንቋ ህዝብን ይሄን አጀንዳ እንዲያሳካ የሚያስተምር የሚያነሳሳ ስራዎች አሉ። የበለጠ ደግሞ በዚህ አመት ጎልቶ ወጥቷል። ጥበብ በደንብ ጎልቶ የወጣው በዚህ ዙር ችግኝ ተከላ ስለሆነ አሁን በዚህ ደረጃ የተጀምረው እስከ ታችኛውም እርከን ድረስ ጎልቶ እንዲወጣ እኛም ጠንከር ያለ ክትትል የምናደርግ ይሆናል። ጥበብን ከዚህ በፊት ባልተለመደ መንገድ ነው እየተጠቀምን ያለ ነው። በኢትዮጵያ ታሪክ ከወረዳ ጀምሮ እስከ ፌዴራል ድረስ የጥበብ ባለሙያዎች ቁጭ ብሎ ከሚመራው መሪ ጋር የተወያዩበት ዘመን አልነበረም። የተወሰነ የሚሞካከር ነገር ነበር ግን ከታች ጀምሮ ከወረዳ፣ ከዞን፣ ከክልል፣ ከዛ ከፍ ብሎ ከክቡር ጠቅላይ ሚኒስትራችን ጭምር ውይይት ያደረጉበት፣ ውይይት ብቻ ሳይሆን ማሳካት የምንፈልገውን ብልጽግና ለማሳካት ጥበብ ቁልፍ መሳሪያ ተደርጎም የተወሰደበት በሚሰሩ ስራዎች በሙሉ ጥበብን ማዕከል የተደረጉ ስራዎች እየተሰሩ ነው ያሉት። በተለይ ትላልቅ ልማት ፕሮጀክቶቹን ብታዩ የአምፒ ቲያትሮች የሌሉበት የለም። ትላልቅ ግንባታዎችን ብንወስድ አምፒ ቲያትሮች፣ ቤተ መጻሕፍቶች እና እብን እየተገነባ ያለው ከተማ ለጥበብ ምቹ ሆኖ ነው እየተሰራ ያለው እነዚህን ሁኔታዎች ሁኔታዎቹን ተጠቅሞ ኪነ ጥበብ ባለሙያዎች ደግሞ አገራቸው ስለሆነች ኢትዮጵያን ኢትዮጵያን ገስታ ከፍ የሚያደርጉ ኢትዮጵያን ለዓለም በበጎ ተጽዕኖ ማሳደር የሚያስችሉ ስራዎችን እንዲሰሩ ማድረግ ደግሞ ከእኛም ይጠበቃል ከኪነ ጥበብ ባለሙያዎችም ይጠበቃል። የጀመርናቸውም ስራዎች አሉ። ኢትዮጵያ ላይ ያሉ ድንቅ እሴቶችን ለዓለምም ለማሳየትም ጭምር እየሰራን ያለነው ስራ አለ። ዛሬም እያሳዩ ያሉ ቲሞች በጣም ድንቅ ስራ እያሳዩ ነው ያሉት በተለይ ሙዚቃን ተጠቅመን እንዴት ህዝቡ ችግኝ መትከል እንዳለበት የሚያነሳሳ የሚያስተምር ትይንት ነው አሁን አዳራሽም ላይ እየቀረበ ያለው። ኪነ ጥበብ ህዝቡን ለአንድ አላማ ለማንቀሳቀስ ትልቅ አቅምና ሀይል ያለው ስለሆነ ኢትዮጵያ ላይ ያሉ ደግሞ ብዝሃ ባህል እና ብዛ ቋንቋዎችን በመጠቀም በየአካባቢ ህዝቡ በሚገባው ቋንቋ በሚያወራው ቋንቋ በቀላሉ በሚረዳው ቋንቋ የተለያዩ የኪነ ጥበብ ውጤቶችን የጥበብ ውጤቶችን ለህዝቡ በማድረስ ህዝባችን በነቂስ ወጥቶ ካቀድነው በላይ ችግኝ ተከላ እንዲያደርግ የጥበብ ቤተሰቦች የጥበብ ባለሙያዎች ሚናችሁን እንድትወጡ በድጋሚም እጠይቃለሁ። ት ነበረ ከመግባታችን በፊት በተለይ የሁሉንም ብሔር ብሔረሰቦችን እያማከለ የሙዚቃዊ ተውኔቶችን እየተመለከትን ነው። ትይቱም እጅግ በጣም ደስ ይላል እና እርሶም ቀድሞ እንደገለጹልን ኢትዮጵያ የብዝሃ ባህል ባለቤት መሆኗን ማስመስከሪያ ነው ብዬ ይመለከታለሁ። እና ሂደቱ እንዴት ያለ ነው? እስኪ ሂደቱን በአጭሩ ቢነግሩ። አሁን የመጣበት መንገድ በእንደዚህ አይነት በዚህ ጊዜ የነበረው ነገር ከአምናው በተሻለ መንገድ ነው እያየን ያለ ነው እና ኪነጥበቡ በተለየ መንገድ ወደፊት እየወጣ ነው። ባህል እንዲሁም በማት ረዱ በተለ አረቡ ረዳ ሻራ ባህል እንዲሁም በማድረግ ረገድ የነበረውን አበርክቶ አብረው አያይዘው አሁን እዚህ እያሳዩ ያሉ የጥበብ ባለሙያዎች ከመላ ሀገራችን የተወጣጡ ናቸው። ሀምሳ ብሔር ያካተተ ሙዚቃ ብሉ ነው አሁን እያሳዩ ያሉት። ኢትዮጵያ በፌዴሬሽን ምክር ቤት ወደ ሰባ ስድስት ብሔሮች ናቸው እውቅና አግኝተው ያሉት እስካሁን ድረስ። ስለዚህ ከሰሜን ከደቡብ፣ ከምስራቅ፣ ከምዕራብ ሁሉም አካባቢ ያካተተ ሀምሳ ብሔር ብሔረሰቦችን ሙዚቃ ያካተተ ቡድን ነው። እንደዚህ አይነት ከፍ ያለ ኢትዮጵያውያን አካታች የሆነ ሙዚቃ ያለበት ቲም በዚህ ደረጃ ተደራጅቶ አያቅም። የድሮንም ታሪክ ለማየት ሞክረናል። የድሮ ህዝብ ለህዝብ ወደ ዓለም የሄዱ ጥበብ ግሩፕንም ለማየት ሞክረናል። ያንም ከተወሰነ ክልል የተካተተ ያለ። ግን እንደዚህ ሀምሳ ብሔርን ያካተተ አይደለም። ይሄ ምንድን ነው ኢትዮጵያ በየአካባቢው ውብ የሆኑ ኪናዊ ውጤቶች አሉ። አሁን አንዳንድ ከዚህ በፊት ኢትዮጵያ ላይ ታይቶ የማይታወቁ በቁጥር በጣም ትንሽ ናቸው ተብሎ አክሰስ ያላገኙ ግን በሙዚቃ ኢንዱስትሪ ኢትዮጵያን በአፍሪካም በዓለምም ከፍ ማድረግ የሚችል ሪትም ያላቸውም ጭምር እንዳለ ነው የሙዚቃ ባለሙያዎች በዚህ ዘርፍ የተሻለ ሙያና እውቀት ያላቸው አካላትም ያረጋገጡት። ስለዚህ ይሄ ምንድን ነው እንደዚህ አይነት መሰል ስራዎች ኢትዮጵያ በአፍሪካ የባህል ማዕከል መሆን ትችላለች ድንቅ የሆኑ የሙዚቃ ሪትሞች ያላት አገር ስለሆነች በሌሎች መስኮች ብቻ ሳይሆን በባህልና በጥበብ መስክም በአፍሪካ ቀዳሚ የመሆን ህልምም አለን። እንደ መንግስት በባህል ዘብ አፍሪካ ላይ ቀዳሚ የባህል መዳረሻ የጥበብ መዳረሻ ለማድረግ የታሰበው ህልምም ለማሳካት ነው። በዚህ አይነት ማሲብ የሆነ ቡድን ያለበት ከተለያዩ ብሄር ያካተተ ሙዚቃ ቡድን ያለበት በሙዚቃው ብቻ ሳይሆን በሌሎች መስኮች በፊልምም በተለያየ መስክም ኢትዮጵያ ማደግ ያለባትን ቦታ እንድታገኝ አቅደን እየሰራን ነው ያለ ነው። ኢትዮጵያ ከበለስ ስትበለጽግ አሁን እያደግን ስንሄድ በፊልም ኢንዱስትሪ ስለ እኛ ዓለም ማወቅ አለበት። ኢትዮጵያ ከበለጸገች በኋላ ተመልሰን ስለ ጥበብ እናስብ እንል አይሄድም። ጎን ለጎን ነው መሄድ ያለበት። የኢትዮጵያን ብልጽግና፣ የኢትዮጵያን እድገት፣ ኢትዮጵያ መፍጠር የምትፈልገውን ተጽዕኖ ጥበብን ተጠቅመን ነው ለዓለምም ለአፍሪካም ማቅረብ ያለብን እና ይሄን ለማድረግ ደግሞ ከአሁኑ እየተለማመድን፣ ካሁኑ እያሳደግን መሄድ ይጠበቅብናል። ትላንትና መክፈቻ ላይ ያያችሁት በጣም ድንቅ ነው። ዘመናዊ ቴክኖሎጂዎችንም ተጠቅመን ከጥበብ ጋር ማስተሳሰር የጀመርናቸው ስራዎች አሉ። እነሱንም እያሳደገን መሄድ ይጠበቅብናል። ስለዚህ ይሄ አሁን ያለው ወይ ሀምሳ ብሄርን ያካተተ በሀምሳ ቋንቋ ስለ ችግኝ ተከላ ለህዝቡ ሲያስተምር ምን ያህል በቀላሉ ህዝቡ አላማውን መረዳት እንደሚችል ያቀድነውን አላማ ያቀድነውን ግብ ለማሳካት እንዴት ህዝቡን ከዳር እስከ ዳር ማንቀሳቀስ እንደምንችል እዚህ የተዘጋጀው የሙዚቃ ኮንሰርት ላይ የተዘጋጀው ከተለያዩ ኢትዮጵያ አካባቢ ሀምሳ ብሄርን ወክሎ የመጡት በቀላሉ በእያንዳንዱ ቋንቋ ሲያቀርቡ አጀንዳችን ህዝቡ ጋር በቀላሉ ይደርሳል። ጥበብ ባለሙያዎችም ደስተኞች ናቸው። እኛም የበለጠ መስራት እንዳለብን ልምድም የወሰድንበት አንዳንድ የህግ ማዕቀፎቻችን ጥበብን ማሳደግ የምንችልበትን አግባብ የፖሊሲ ማዕቀፎችን መፈተሽ የጀመርንበት በዘርፉ የተሻለ ልምድ ያላቸውን የዘርፉ ምሁራንን በማሳተፍ ጥናትና ምርምርም ማድረግ የጀመርንበት። ምክንያቱም ኢትዮጵያ ያለ ጥበብ መበልጸግ ስለማትችል፣ ብንበለጽግንም ብልጽግናችንም ደግሞ ለዓለም እናሳየው በዚህ ስለሆነ በዛ ደረጃ እየተዘጋጀን ነው ያለነው። ጅምሮቻችን ጥሩ ነው። በዚህ አጋጣሚ ጥበብን ተጠቅመን ችግኝ ተከላችን ደግሞ እስከ ታችኛው እርከን ከፍ ያለ ንቅናቄ እንፈጥራለን። እዚህ እኛ ጋር የምናደርገው እስከ ታችኛውም እንደሚወድ ከክልል ካሉ ከኛ መዋቅሮችንም ጋር የጋራ ስላደረግ ጥበብ ባለሙያዎች በሚገባ ሚናቸውን ይወጣሉ የሚል እምነት አለኝ።